ጤና ይስጥልን ውድ የፋኖ ዴይሊ ቤተሰቦች፣ አድማስ ተመልካቾቻችን እንደምናላችሁ የእኩለ ቀን የዛሬ አበይት መረጃዎችን ይዘንላችሁ ቀርበናል። ከፋኖ ዴይሊ ዛሬ በአበይትነት የምንመለከታቸውን አርዕስተ ጉዳዮች እንገራችሁ። ከሰኔ 19 ቀን እስከ ሰኔ 23 ቀን 2017 ዓ ም ለአምስት ተከታታይ ቀናት የተደረጉ የጎጃም ቀጠና ወደ ግንባሮችን በተመለከተ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የወታደራዊ አዛዥ አርበኛ ዝናቡ ልንገረው የሰጠውን መግለጫ በዝርዝር እናስቃኛቸዋለን። በጎጃም በርካታ ወደ ግንባሮች ተደርገው እጅግ በጣም አስደማሚ ድሎች የተመዘገቡበት ዕለት ነበር። ያለፉት አምስት ቀናት ምን ይመስላሉ? የሚለውን በዝርዝር እናስቃኛችኋለን። የአማራ ፋኖ በሮ ኃይል ሰሜን አማራ ቀጠና የበላይ ዘለቀ እዝ ሜጀር ጀነራሉ ባንታባታ አንደኛ ኮርም እንደዚሁ በትላንትና ዕለት በደር አንበሳ የተጀምረው ደውጃ አድማሱን አስፍቶ ሁለተኛ ቀኑ ማስቆጠሩን በተመለከተ መረጃውን አጋርተውናል። በእነዚህ ቀጠናዎች ድሽቃ የተማረከ ብሬን ያስረከበ በሺዎች የሚቆጠር የብሬን ክላሽ እና ድሽቃ ተተኳሽን እንካች ሁሉ ያስረከበ ተሽከርካሪዎችን ትቶ እየፈረጠጠ የብልጽግና ጦር ስለመኖሩም በአስደማሚ ሁኔታ መረጃውን አጋርተዋል። እኛም ወደ እናንተ አይንና ጆሮ እናቀርባለን። የምስራቅ አማራ ኮር ሁለት ዘብል አምባ ክፍለ ጦር አንደኛ ሻለቃና ስድስተኛ ሻለቃ በሁለት ግንባርም ከፍተኛ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምንልክ እዝ ማለት ነው። በእነዚህ ቀጠና በተለይ በዘብል አምባ ክፍለ ጦር ሻለቃ ሆርማት አራዱም ወታደራዊ ካምፑን ያወደመበት የጠላትን ኃይል አሁንም አይቀጡ ቅጣት ቀጥቶታል። በዝርዝር እንመለከተዋለን። በተጨማሪም የካላኩርማ ክፍለ ጦርም ራያ ቆቦ ሮቢት ከተማ ላይ ለተከታታይ ሶስተኛ ቀን ከፍተኛ ብርቱ ትንቅንቅ አድርጓል። በዚህ ቀጠናዎች የነበረ አውደ ግንባሮችንም እንመለከተዋለን። የጎንደር የብጋሻው ክፍለ ጦር የሰሜናዊ ታወር ቀደቦ ከተማን በቁጥጥሩ ስር መዋሉን በተመለከተም መረጃ እናጋራችኋለን። አብራችሁን ከቆያችሁ እንደዚሁ በሰሜን አማራ ቀጠና የበላይ እዝ ኮማንዶ ሰራዊት ስለማስመረቁ እነግራችኋለን። በሸዋ ቀጠናዎች ድል ስለመመዝገባቸውም እንደዚሁ በዝርዝር ወደ እናንተ ጆሮ የምናደርሰው ነው። ውድ አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ከቆያችሁ ቀደም ሲል የነገርናችሁን አበይት መረጃዎች በዝርዝር ታደምጣላችሁ። መልካም ጊዜ ይሁንላችሁ። ወደ ቀዳሚው መረጃ ተሸጋግረናል። በጎጃም ለአምስት ቀናት የዘለቀው አውደ ግንባር እንደምን ተጠናቀቀ የሚለውን በተመለከተ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የወታደራዊ አዛዥ አርበኛ ዝናቡ ልንገረው ከሰኔ 19 እስከ ሰኔ 23 ቀን የነበሩትን አውደ ውጊያዎች በተመለከተ መረጃውን አጋርተዋል። በአጠቃላይ የጠላት እንቅስቃሴን በተመለከተም ግልጽ አድርጓል። ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባ ብዛት ከአምስት ክፍለ ጦር በላይ ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ የጠላት ኃይል በማሰማራት የአማራ ፋኖ ብሔራዊ ኃይል ለጎጃም ቀጠና አመራሮችን ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ ያደረገ ሲሆን ይህንን ተልካሻ ተግባሩን መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ድል ተፈጽሟል ብሏል አርበኛ ዝናቡ ልንገረውም። በዚህ መሰረትም ጠላት በዘመቻ ወረዳ ያደረገባቸውና በነሱ ዕቅድ ከበባ ያደረጉባቸው ቦታ መነሻውን ከገነት አቦ አድርጎ ቋሪት ከተማን በ ለማቋረጥ በደጋዳሞት ይበርታሙስ ገበያ መዳረሻው ደግሞ ደጋ ጫት ወርካና ልጅ ንጉስ ያደረገ 73ኛ ክፍለ ጦር፣ ሁለት መነሻውን ደቡብ ጎንደር አድርጎ አዴት ገረገራ ዋሸራ መዳረሻውን ደብረ መድኃኒትና አሽመን ወይም ጎድር ያደረገ 74ኛ ክፍለ ጦር፣ ሶስተኛ መነሻውን አዴት አድርጎ በጎሽዬ ብር አዳማን አቋርጦ መዳረሻውን ጠጠር ማርያም ያደረገ 74ኛ ከፊል ኃይል አራተኛ መነሻውን ደጋዳሞት ፈረስ ቤት በማድረግ መዳርሻውን ደግሞ ፍልቅልቅ ወይም አረፋ ያደረገ የ25ኛ ክፍለ ጦር፣ አምስተኛ መነሻውን ድጎ አድርገው ከወይን ውሃ ኃይል በመጨመር መዳርሻውን አሙስ ገበያ ደነቄ ያደረገ የ72ኛ ክፍለ ጦር፣ ስድስተኛ መነሻውን አዴት እና የጎንጆ ያደረገ መዳርሻውን ገረገራ ዘማ ያደረገ የ59ኛ ክፍለ ጦር እንዲሁም ሰባተኛ መነሻውን ሞጣ ያደረገ መዳርሻውን አስተሬው በማድረግ የ72ኛ ክፍለ ጦር የጠላት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያ ከጀመረ አምስተኛ ቀኑን አስቆጥሯል ሲል በትላንትና ሁለት ከቀትር በኋላ ያወጣው መግለጫ ያሳያል። ታዲያ ጠላት በገባባቸው አካባቢዎች የተለመደውን ንጹሐንን የመጨፍጨፍና ያርሶ አደሩን የህል ጎታ በመገልበጥ ዝርፊያ ፈጽሟል አውድሟል። ይህ አስነዋሪ ተግባሩ የተለመደ አረመኔው አብይ አገዛዝ ቢሆንም የአሁኑን ግለየት የሚያደርገው ደግሞ ሁሉን አቀፍ ዝርፊያ ማካሄዱ ነው ብሏል። በዚህ ተግባሩ ከፍተኛ ብስጭትና ልሃስ ጨራሽ ውጊያ በማድረግ አጠቃላይ የገባውን ከበባ ለማድረግ ሙከራ ያደረገው የጠላት ኃይልም የመረፋኖ ብሔር ኃይል የጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ፣ መብረቁ ብርጌድ፣ መዝገብ ጨቅ ብርጌድ፣ ዮሐንስ አለማየሁ ብርጌድ እና መዝገቡ አለልኝ ብርጌድ የድርጅቱ ልዩ ኮማንዶ የአበር አዳሙ ሻለቃ የሁለተኛ ክፍለ ጦር ጥምር ጦር ጠላት እንደ አመጣጡ በመመከት በጸረ ማጥቃት ውጊያ ጠላትን በማሽመድመር ሊያሳካ ያሰበውን ዓላማ በማዛባት ሊማርክ የመጣ ኃይል ተማርኮ የፋኖን ውጊያ የምትመቋቋም ሲያቅተው በሸሸበትና በተከበብበት ቦታ ንጹሐንን ጨፍጭፏል ብሏል። በዚህ ውጊያ ጠላትን በሚገባ ቋንቋ አናግረን በርካታ ሙትና ቁስለኛ ምርኮ አድርገን መልሰነዋል ያሉ አርበኛ ዝናቡም በዚህ መሰረትም በርካታ የቦደና የነፍሶ ከፍ መሳሪያ እንዲሁም ተተኳሾችን ማግኘት ይችለናል ብሏል። ከነዚህ ብርጌዶች መካከል ማስደናቂ አስደናቂ ተጋድሎ እና መስዋዕት ተነጥ ጭምር በመክፈል የአካባቢውን ማህበረሰብ በማስተባበር ጠላትን መደምሰስና መማረክ የማይሰለቸው ደጋዳሞት ብርጌድ አካባቢውን ከጠላት ነጻ ማድረግ ችሏል። በተሰራውና በተገኘው ድልም ለሁለተኛ ተፈራዳምጤ ክፍለ ጦርና በውጊያው ለተሳተፉ የሰራዊታችን ክፍል ወታደራዊ መምሪያ በዚህ አጋጣሚ ታላቅ አክብሮት እንዳለው መግለጽ ወዳለሁ ብሏል አርበኛ ዝናቡ ልንገረው። በሌላ በኩል በአንደኛ፣ ሶስተኛ፣ አምስተኛ፣ በስድስተኛ፣ በሰባተኛ፣ ስምንተኛ ና ዘጠነኛ ክፍለ ጦሮቻችን የተገኙ ትልልቅ ድሎችና ምርኮዎችን በውጊያ መጨረሻ ዝርዝር ሪፖርት የምናቀርብ ይሆናል። ለተከፈለ መስዋዕትና እና ሊያስመዘግብ ነው ውጤት ድርጅቱ ትልቅ ክብር አለው ብሏል። በመጨረሻም ከጠላት ጭካኔ ያላሳለሰ የዘር ጭፍጨፋ ተግባሩ አንጻር እኛ እንደ ታጋይ ጠላቶቻችንን ያለመዘናጋት በትጋት ጠንክረን መሰልጠን፣ መታጠቅ እንዲሁም ካሉበት ቦታ ሄደን መደምሰስ የምንችልበት የስነ ልቦና እንዲሁም የአካል ጥንካሬ ወኔ የተላበሰ ሰራዊት በመገንባት የአማራን ሕዝብ እና ሀገራችን ኢትዮጵያን ከጫፍጫፊው ስርዓት ነጻ የምናወጣበት መንገድ ማበጀት የምንችልበትን የመጨረሻ ትግል እና እንደ ሕዝብ የምንፈልገው ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጥቅሞችን ማረጋገጥ የሚያስችል ሰራዊት ለመገንባት ከወትሮ በተለየ መልኩ ጠንክረን መስራት እንዳለብን ማሳሰብ እወዳለሁ። ለምትጨነቁልንና በሀሳብ ለማትለዩን አለን እናመሰግናለን። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል አርበኛ ዝናቡ ልንገረው ይፋ እያደረገው የአምስት ቀናት የአውደ ውጊያ ሪፖርትን በተመለከተ ያወጡት መግለጫ እኛም ወደ እናንተ ጆሮ እንዲስማማ አድርገን አቅርበነዋል። ወደ አድማጭ ተመልካቾቻችን በዚሁ ወደ ጎንደር እናቀናለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ውባንታባት አንደኛ ኮር በትላንትና ዕለት በተደረጉ አውደ ውጊያ አንበሳ የጀመረው አውደ ውጊያ አድማሱን አስፍቶ ሁለተኛ ቀኑ ሲያስቆጥር በዚህ ውጊያ ድሽቃና ብሬን ማራኪዎቹ የጣና ገላዲዎስ ክፍለ ጦር ሰራዊት ጠላትን በግርማቸው የሚያረዱት የሜጀር ጀነራል ማንታ ባተ ተወራሪ ክፍለ ጦር፣ የጉናዋ ፈርጥ ጥቁሯና ብስጥ ስቴት ደንሳ ብርጌድ አንዲት ሻለቃና የአንድ ኮር ቃኝና መሐንዲስ አካላት ሰኔ ማርያም ላይ የጀመሩት አውደ ውጊያ አድማሱን አስፍቶ በአርብ ገበያ ዙሪያ ሲንጋጥ አላታ ሰለልበይ ጎሽትር ጎሃና አንበሳም የዙሪያ ዙሪያ መዳረሻዎቹን በማድረግ ብርቱ ትንቅንቅና ተጋድሎ አድርገዋል። በዚህ ላስጨራሽ ውጊያ የአገዛዙ ሰራዊት አለኝ ያለውን ከባድ መሳሪያ ተጠቅመዋል። በተቃራኒው ፍትህን በልባቸው ያነገቡት የአማራ ፋኖች ከልብ ትጥቅ እስከ ነፍት ትጥቅ የተሟልተውና የውጊያ ቦታዎችን በሚገባ እያነበቡ ሲዋጉ ብለዋል። በትላንትና ሁለትም ድሽቃ የተማረከው ብሬን ያስረከበው በሺዎች የሚቆጠር የብሬን ክላሽና ድሽቃ ተተኳሽን እንካቸው ያለው ተሽከርካሪዎችን ትቶ የፈረጠጠው አመራሮቹን ያስደመሰሰው እና በጥቅሉ የሞራል የቁስና የአካል ስብራትን በግድ እንዲቀበል የተደረገው የአገዛዙ አራዊት ሰራዊት ትላንት ከተጨመረለት ኃይል ሌላ በዛሬው ዕለትም ብለዋል። በትላንት መግለጫው ብዛት ያለው ጦር ከባህር ዳርና ከወረታ ተጨምሮለት ለመዋጋት ቢሞክርም ዛሬም ሌላኛው እንዲሽ ለማስረከብ ጫፍ ላይ ደርሶ ነበር ብለዋል። በትላንትናው አውደ ግንባር ጣና ገላውዲዮስ ክፍለ ጦር ልጆቹ በቦምብ የጥላት ምሽግ ሰባብረዋል። ለአማራነት የሚሰጠውን ክብር መስዋዕትነት ከፍለው አይበገዱ አማራነትን ለጠላት አስመልክተው አልፈዋል። በስፋት ለማጥቃት ከሁሉም አቅጣጫ የመጣ ያገዛዙ ሰራዊት በሚገባ መክተውታል። ከመጠቃቱ ወደ ጸረ ማጥቃት ተሸጋግረዋል። መራሮቹ አማሮች በደራ ምድር በጠላት ላይ ከፍተኛ ምት አሳርፈዋል። ብዛት የነበረውን ጠላት ግንባር አሰላለፍ በመጨረሻው ሰዓትም ወደ አንድ ግንባር ብቻ እንዲመጣ አስገድደውታል። ቆራጦቹ አማራዎች መምረርን ለወገንም ለጠላት ማሳይተው በክብር መስዋዕትነትን አልፈዋል። በዚህ የደራው ውጊያ ጠላት አይቀጡ ቅጣት የተቀጣበት ድል በነፃ እንደማይገኝ የተገለጠበት የጠላት ምሽግ ተሰባብሮ ጠላት ዘርፈ ብዙ ኪሳራን የተጎናጸፈበትና በጥቅሉ የፋኖ ሰራዊት አሳማኝ ድል በተጨባጭ እየገለጠ ጠላትን እያንበረከከ የሚገኝበት ውሎ ነበር። በተረፈ የሆናዊ ሳተ ገሞራ ትውልድ መዳረሻው ድልና ነፃነት የሆነው የአማራ ህዝብ ህልና ተጋድሎ ተጠናክሮ ይቀጥላል። ነፃነቱን በደሞ ያረጋግጣል። ለትግሉም በንጹህ አማራነት እስከ ቀራኒው አደባባይ ይታመናል። ህሉናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ለቀዝ የሜጀር ጀነራል ዋንታባተ ኮር ህዝብ ግንኙነት መምሪያ ኃላፊ ፋኖ አርበኛ ሀቅ ያለው ጸጋ ያጋራው መረጃ ነው። ውድ አድማጭ ተመልካቾች ወደ እናንተ ጆሮ ያደረስንላችሁ ከጎንደር ቀጠና አልወጣንም። በተለያዩ የጎንደር ቀጠናዎች ድል መጎናጽፋቸው እንደቀጥሉ ነው። በትናንትናው አውደውጊያም ውጃም የሰሜናዊቷ ወርቀደቦ ከተማ በጎንደር የበጋሻው ክፍለ ጦር ቁጥጥር ስር መዋሏ ነው ተዘግቦ የዋለው። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር ከፍተኛ አውደውጊያ በማድረግ ድል ተቀዳጅቷል። የጎንደር የበጋሻው ክፍለ ጦር አካል የሆኑት የታዩና ጥናፍ ብርጌድ በትላንትና 23 ከቀኑ 10 ሰዓት ጀምሮ እስከ አመሻሹ ባደረገው አውደ ውጊያ በገደብዬና ዳባት ከተማ መካከል የምትገኘውን ወርቀ ደቦ ከተማን ከአገዛዙ ብልጽግና ወንበር አስጠባቂ ኃይል በማስለቀቅ ድል ተጎናጽፈዋል። ዘመቻ ማዕበል ብሎ ለማጽዳት የገባው አገዛዙ ኃይል እንደዚሁ ለፋኖ ቀለብ ሆኖ እየተጸዳ ሲገኝ በውጊያ ጥላት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዶ ወርቀ ደቦን ለወርቆቹ ጎንደር የበጋሻው የፋኖ አበላት ሰጥቶ እየ ፈረጠጠ ወደ ኋላ ተመልሷል። ወደ ገደብየ ከተማ አምርቶ ነበር። እንደ አራስ ነብር የተቆጡ ጀግኖች እየደረሱ እራት እያደረጓቸው ይገኛሉ ብሏል። በትላንቱ አመሻሹ መረጃ ውጊያው እስከ ማታ ድረስ የቀጠለ ሲሆን፣ በዘመቻ ማዕበል ጎንደር ቢጋሻው ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ድል እየተቀናጀ ወደፊት እየገሰገሰ ይገኛል። የመራፋኖ ብሔር ኃይል የሰሜን አማራ ቀጠና የበላይ እዝ ዳግማ የቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር ሕዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ ነው መረጃውን ያጋራው። በእነዚህ ብቻ ሳይሆን በማዕከላዊና በምዕራብ ጎንደር ቀጠናም ከፍተኛ ውጊያዎች የነበሩበትና በርካታ ድል የተመዘገበበት ዕለትም ሆኖ አልፏል። በትላንትናው ዕለት ውዳድማሽ ተመልካቾቻችን በወሎ ቀጠናም ተመሳሳይ አውደውጊያዎች ተደርገው ድል ተመዝግበዋል። የመራፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ እዝ የምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አንደኛ ሻለቃና ስድስተኛ ሻለቃ በሁለት ግንባር አውደውጊያ አድርገው ል አግኝተዋል በተለይ የዞብላምባ ክፍለ ጦር እንደዚሁ ማንኛ ሻለቃ ራያ ቆቦ በዋ ሚካኤል ደፈጣ በመያዝ ዙፋን ጠባቂ ሰራዊቱ ወደ ተኩለሽ ግንባር ስንቅና ንብረት እንዲሁም ተጨማሪ ሶኃይል እንዳያሳልፍ በማድረግ ታላቅ ጀብዶ በመፈጸም ድል ተጎናጽፈዋል። የምስራቅ አማራ ኮር ሁለት ዞብ ላምባ ክፍለ ጦር ስድስተኛ ሻለቃ ሆርማትና ራዱም ወታደራዊ ካምፖች ወደሙበት ጠላት አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስን ለመቆጣጠር ያደረገውን ማጥቃት በመመከትም በርካታ የጠላት ኃይል ሞትና ቁስለኛ የተደረገበት የድል ውሎ ነበር። በአጠቃላይ ዞብላምባ ላምባ ክፍለ ጦር ባለፉ ተከታታይ ሶስት ቀናቶች በብዙ ግንባሮች ከባድ ትንቅንቅና ተጋድሎች በማድረግ የጠላትን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎችን አስመዝግበዋል። በዚህም ከፍተኛ ድል ነው እየተመዘገበው ሲል ምስራቅ አማራ ቀጠና መንልክ እዚህ ግንኙነት መምሪያ ይፋ ያደረገው መረጃ ያሳያል። በዚህም የሚያበቃ አይደለም። የሚንሊክ እዝ ተጋድሎም የምስራቅ አማራ ኮር ሁለትም የካላኮርማ ክፍለ ጦር እንደዚሁ ራያ ቆቦ ሮቢት ከተማን ለተከታታይ ሶስተኛ ቀን ድቢና ወርቂ ባለሸርጡ በራያ ቆቦ መንጀሎ ብርቱ ትንቅንቅ በማድረግ ከተማዋ በአገዛዙ ኃይል እንዳትወድቅ ሲዋደቁ ውለዋል። ጠላት ራያ ቆቦ ሮቢት ከተማ ለማስለቀቅ ባለፉት ተከታታይ ሶስት ቀናት በበርካታ እግረኛ ጦርና ሜካናይዝድ ማጥቃት ቢያደርግም አይበገዶቹ ካላኮርማ ክፍለ ጦር ከተማዋን አስከብረው ቀጥለዋል። በዚህ ተጋድሎም ድቢና ወር ወርቄ መንጀሎ አካባቢ ጥቁር አስፋልቱን በመዝጋት የጥላት እንቅስቃሴን በመገደብ ከተማዋ እንድትከበር ጉልህ ሚና ተጫውተዋል። ካላኮርማ ክፍለ ጦር ከተማውን እስከ መንጀሎ በመቆጣጠር ወደ ከተማው ተደጋጋሚ ማጥቃት የመጣውን ጠላት በመመከትና መልሶ በማጥቃት ሞትና ቁስለኛ በማድረግ ይዞታቸውን አጠናክረው ቀጥለዋል። ከዚህ ጋር ተያይዘውን በወገን በኩል የተገኘው ድልና ንስሮቹ የተቆጣጠሩት ቁልፍ ቦታ ጠላት በራያ በኩል ያለ ሰራዊቱና በየጁ በኩል ያለ ሰራዊቱን እንዳያገናኝና እንዳያስተሳስር በማድረግ እንደዚሁም ስንቅና ትጥቅ እንዳያቀብል ተጨማሪ ኃይል እንዳያክል አድርገውት ውለዋል። ስለሆነም የንስሮቹን ክንድ መቋቋም ያቃታቸው የፋሽስቱ አገዛዝ ብልጽግና ሰራዊት በመድፍና በዙ 23 በብረት ለበስና ሞርታር ንጹሐኖችን ኢላማ ያደረገ ጭፍጨፋ ሲፈጽሙ መዋላቸው፣ በሌላ በኩል ከተለያየ ቦታ ወደ ከተማ የሚገቡ ወጣቶችና የቀን ሰራተኞችን ጭምር በጅምላ እያፈሱ ማሰራቸው መደብደብና ማንገላታታቸው ተሰምቷል። መረጃው የምስራቅ አማራ ኮር በሚኒልክዝ የምስራቅ አማራ ቀጠና የምስራቅ አማራ ኮር የህዝብ ግንኙነት መምሪያ ነው። ውድ ተመልካቾች በትላንትና ወደ ውጊያ እጅግ በጣም አስደማሚ ውሎዎች ነበሩ። የመጨረሻ የምናደርገውን የሰሜን አማራ ቀጠና የበላኤዝ ኮማንዶ ሰራዊት ማስመረቅ መረጃ እንነግራቸዋለን። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላኤዝ መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ለስድስተኛ ዙር ያሰለጠናቸውን የፋኖ ኮማንዶች አስመርቋል። ክፍለ ጦሩ ወታደራዊ ፖለቲካዊና ግዳጃቸውን በብቃት ለመፈጸም የሚያስችል ስልጥና የወሰዱ ኮማንዶች ነው በትላንትናው ዕለት ያስመረቀው፣ ከትላንት በስቲያ ማለት ነው። ከፍተኛ አመራሮችና የአፋ ባህ አባላት አባት አርበኞች በተገኙበት በልዩ ዝግጅት አስመርቋል። ለስድስት ወራት ነው ሲሰለጥኑ የቆዩት በኋላ በታ ታሪካዊቷ ቋራ ቃል ኪዳን ምድር ላይም በድምቀት የተመረቁ ሲሆን አባት አርበኞች፣ የኮር አመራሮች፣ የክፍለ ጦር አመራሮችና ተጋባዥ እንግዶች ተገኝተዋል። ሰልጣኞችን በምርቃታቸው ላይ የአማራ ሕዝብን የህልውና አደጋ ቀልብሰው ህልውና ህልው እናደርጋለን ሲሉ መናገራቸውን የክፍለ ጦር ሕዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው መግለጹ ይታወሳል። ውድ አድማጭ ተመልካቾች ለዕለቱ ያሰናዳናቸው በተለይ ደግሞ በትናንትናው አውደ ግንባር መሰረት አድርገን የነገርናቸው መረጃዎች በዚሁ አብቅተዋል። ከፋኖ ዴይሊ ጋር አብራችሁ ስለቆያችሁ እጅግ አድርገን ነው የምናመሰግነው። የዛሬ አውደ ግንባር ውሎዎችንም አመሻሽ ላይ አጠናቅረን በሰፊው ወደ እናንተ የምናደርስ የሚሆነው። ለነበረን ቆይታ እጅግ አድርጌ እያመሰገንኩኝ በሰላም እንድትቆዩኝ በሌላኛው መረጃ ሰዓት እንድንገናኝ ጠይቃለሁኝ። ውድ አድማጭ ተመልካቾች የዩቲብ ቻናላችንን ላይክ፣ ሸርና ሰብስክራይብ በማድረግ በአማራ ህዝብ ላይ ወጀው የዘር ማጥፋት እቅድ መንግስታዊ ጭፍጭፋ፣ ለዓለም አቀፉ ማህበረሰብ እንዲደርስ አበርክቶ እንዲኖራችሁ ጠይቃለሁ። መልካም ጊዜ የተመኘው።